ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የምሽቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ከዝውውር ጉዳዮች ጋር አያይዘን በስፋት በዚህ ፕሮግራማችን ላይ ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳሳን ከእናንተ ጋር ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎችም አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ወደ ቤተሰቦቻችን አብራችሁ ይቆዩ። ባርሴሎና የሮበርት ሌቫንዶስኪን ተጠባባቂ አሊያም ደግሞ ተተኪውን ለማግኘት ባርሴሎና በደቡብ አሜሪካ እንቁ ላይ አይናቸውን አድርገዋል። የብሉግራናዎቹ ቡድን የሮበርት ሌቫንዶስኪን ተጠባባቂና ምትክ ለማድረግ በወጣቱ ተጫዋች ላይ ትኩረት እያደረጉ ነው። ባርሴሎና ለወደፊቱ የፊት መስመሩን ለማጠናከር በገበያው ውስጥም አማራጮችን ማሳስ የቀጠለ ሲሆን ከብሉግራና ራዳር ላይም ብቅ ካሉት ስሞች አንደኛው ኑሱር በቪያሪያል እንግዲህ ያለው የ19 ዓመቱን ኮሎምቢያዊ የፊት መስመር ተጫዋችም የካታላኑ ክለብ በወጣት ተጫዋቾች ሮበርት ሌቫንዶስኪን ለመተካትም ፍላጎቱን እያሳየ ነው። በአሁኑ ሰዓት በሀገሩ እንግዲህ የሚጫወተው ይህ ተጫዋች ቪያሪያል ነው። ስሙ እንግዲህ በደቡብ አሜሪካ ከ20 ዓመት በታች ሻምፒዮናም ከኮሎምቢያ ብሔራዊ ቡድን ጋር ጎልቶ በመታየቱ የበርካታ የአውሮፓ ቡድኖችንም ቀልብ ስቧል። በቦጎታ የሚገኘው ክለብ ጋርም ኮንትራቱ በታህሳስ 2025 ያበቃል። እናም እስካሁን የእድሳ ጥያቄዎችን ውድቅ በማድረጉ የአውሮፓ ክለቦች ኢላማ ውስጥም መቆየት ችሏል። የተጫዋቹ ዋጋ በክረምቱ ወደ ሶስት ሚሊዮን ዩሮ ሊሆንም እንደሚችል ዘገባዎች ያሳያሉ። በፈረንጆቹ የአመቱ መጨረሻ ላይም እንደ ነፃ ወኪል ሆኖ ሊወጣ እንደሚችል በርካቶች ያምናሉ። ባርሴሎና ብቸኛው የወጣቱ የፊት መስመር ተጫዋች ሁኔታን በቅርበት የሚከታተልበት ቡድን አይደለም። ፖርቶ፣ ዋትፈርድና ኒውካስል ዩናይትድም ከተጫዋቹ ጋር ስማቸው ተያይዟል። ፖርቶ እንግዲህ ዋትፈርድ ከኮሎምቢያው ባለተሰጥኦ የመመልመል ትልቅም እንዲሁ ልምድ ያላቸው በዴኮ የሚመራው የባርሴሎና ቦርድ ተጫዋቹን ወደ ቡድናቸው በመጨመርም እድል እያጤኑበት ይገኛሉ። ተጫዋቹ በፕሮፌሽናል እግር ኳስ ያለው ልምድም አሁን ላይ እየተገደበ ቢሆንም 11 ጨዋታዎችን በዋናው ቡድን አድርጎ አንድ አሲስት ሲያደርግ ከወጣት ብሔራዊ ቡድን ጋር ያሳየው ብቃት አስደናቂ ሲሆን በ14 ጨዋታዎች 10 ጎሎችን አስቆጥሯል። አሁን ላይ ባርሴሎና የዚህን ተስፈኛ አጥቂ ፊርማ በክረምቱ መጨረስ ወይም ደግሞ ሌላ የአውሮፓ ክለብም የአጥቂውን ፊርማ ማግኘት የሚለውን በቀጣይ ክረምት ተጠባቂው ጉዳይ እንደሚሆን በርካቶች ያምናሉ። በክረምት የተጫዋቾች የዝውውር መስኮት ማርከስ ቱራምን ማስፈረም የሚፈልጉ ሶስት ክለቦች አሉ። ፈረንሳዊው የፊት መስመር ተጫዋች ከኢንተር ሚላን ጋር ጥሩ ጊዜን እያሳለፈ ነው። የማርከስ ቱራም በፕሪምየር ሊግ ቡድኖች ውስጥም ትኩረት እያገኘ ነው። አርሰናል፣ ቼልሲ ና ሊቨርፑል አይናቸውን በ27 ዓመቱ ፈረንሳዊ የፊት መስመር አጥቂ ላይ ጥለባል እናም፣ በቅርብ ሳምንታት ክትትላቸውን አጠናክረው ቀጥለዋል። የክለቦቹ ስካውቶችም ተጫዋቹ በጣሊያን በሚያደርጋቸው በርካታ ጨዋታዎች ላይም ተገኝተዋል። አጥቂው በኔራዙሪ ቡድን ውስጥም ያሳየው ወጥ አቋምና ተጽዕኖ በቀጣዩ የዝውውር መስኮትም ለእነዚህ የእንግሊዝ ኃያላን ክለቦች ማራኪ አማራጭም አድርጎታል። ማርከስ ቱራም በኢንተር በሁሉም ውድድሮች 15 ጎሎችን ማስቆጠር ሲችል አራት ለጎል የሆኑ ኳሶችንም በማቀበል በአጥቂ መስመር ወሳኝ ተጫዋች መሆኑን አስመስክሯል። ሁለ ገብነቱ ከቡድን አጋሮቹ ጋር የመግባባት ብቃትና ጎል የማስቆጠር አቅሙም በተለያዩ ብርኖች የሚፈለግ ተጫዋች አድርጎታል። እያንዳንዱ የእንግሊዝ ክለብም እሱን ለማስፈረም የተለየ ተነሳሽነት አለው። በቸልሲ በኩልም ፈረንሳዊው የፊት መስመር ተጫዋች ለኒኮላ ጃክሰን ጥሩ ተፎካካሪ አድርገውን በማየት በአጥቂ ክፍል ውስጥም ያለውን ፉክክር ለማሳደግ አስበዋል። በአንጻሩ ሊቨርፑል ዳርዊን ኑኔስን በክረምት መልቀቁ ስለማይቀር የማርከስ ቱራምን ፊርማ እንደ ጥሩ አማራጭም ተተኪ ይመለከቱታል። ይህ በእንዲህ እንዳለ አርሰናል ማርከስ ቱራምን ከሚኬል አርቴታ የአጨዋወት ዘይቤ ጋር ሙሉ ለሙሉ እንዲስማማ ያምናሉ። ስለሆነም የቱራምን ጉዳይ በቅርበት ከሚከታተሉ ክለቦችም አንዱ አርሰናል ነው። በእነዚህ ክለቦች ፍላጎት ቢኖርም ማርከስ ቱራም በሲሞኔ ኢንዛጊ እቅድ ውስጥም ዋና ሰው በመሆኑ ኢንተርሚላንን መልቀቅ ቀላል አይሆንም። ሆኖም ግን በፕሪሚየር ሊግ ቡድኖች ትልቅ ፍላጎትና የገንዘብ አቅማቸውን የወደፊት ጣፈንታው ላይ በሚቀጥሉት ወራቶች ውስጥም ለውጥ ሊያመጣ እንደሚችል ነው የሚገመተው። ዴኮ ተከላካይ መስመሩን ለማጠናከር 25 ሚሊዮን ዩሮ አዘጋጅቷል። የባርሴሎና ስፖርት ዳይሬክተር በተከላካይ ክፍል ውስጥም የሚፈልገውን አዲስ ተጫዋች ለተቀሩት የቡርኖ ቦርድ አባላት አስታውቋል። ባርሴሎና ለመጪው የውድድር ዘመን የተከላካይ መስመሩን ለማጠናከር ተጫዋቾችን ማፈላለጉን ቀጥሏል። በዴኮ እቅዶች ውስጥም አስፈላጊ ከሆኑት ስሞች አንደኛው የራዮ ቫይካኖው የቀኝ ተከላካይ የሆነው አንድሪያ ራቲዮ ነው። ሆኖም ግን የብሉ ግራናው ክለብ ዝውውሩን ለማግኘትም ቀላል አይሆነለትም። በማድሪድ በሚገኘው ቡድን የውል ማፍረሻው 25 ሚሊዮን ዩሮ እንደሆነ በግልጽ ተነግሯል። ባርሴሎና በላሊጋው ድንቅ ብቃትን ያሳየው ሮማንያዊውን ተጫዋች በቅርበት እየተከታተሉት ነው። እንደ ቪኒሲስ ጁኒየር ያሉ የተዋጣላቸው ተጫዋቾችን የማቆም ችሎታና አካላዊ ጥንካሬውንም በቀኝ በኩል ከሁልስ ኩንዴ ጋር ለመወዳደርም ማራኪ አማራጭ ያደርገዋል ተብሎ ይጠበቃል። ሆኖም ግን ባርሴሎና በተጫዋቹ ላይ ያላቸው ግምት በማስቀጠል ከራዮ ቫይካኖ በዝቅተኛ ዋጋ ለማስፈረም ሙከራዎችን ሊያደርጉ ነው። ባርሴሎና የራቲዮን ፊርማ ለማግኘትም ከራዮ ጋርም ተገናኝተዋል። የስፔኑ ስፖርት እንዳረጋገጠው ከሆነ ባርሴሎና በተለያየ የመክፈያ ጊዜም ዋጋውን ለመክፈል እንዲሁም ደግሞ የተጫዋቹን ልውጦችንም ለማድረግ ከራዮ ቦርድ ጋር ውይይት ለማድረግም እየተዘጋጁ እንደሆነ ታውቋል። ነገር ግን ራዮ በተወሰነ ጊዜ ክፍያ ተጫዋቹን ለመሸጥ ለቀረበው ሀሳብም ለመደራደር ፍቃደኛ ስላልሆኑ እነዚህን ሀሳቦች ውድቅ ያደርጓቸዋል ተብሎ ይጠበቃል። በተጨማሪም ሀብሳ በመቶ የራትዮ መብትም የቪያሪያል ነው። ይህም ማንኛውንም የዋጋ ቅነሳ ሽያጭን የበለጠም ያወሳስበዋል ምንም እንኳን በትራንስፈር ማርኬት የገበያ ዋጋ የተጫዋቹ መሸጫ ዋጋ ሰባት ሚሊዮን ዩሮ አካባቢ ቢሆንም ራዮ ቫይካኖ የመስመር ተከላካያቸውን እንደ ጠቃሚ ንብረት ይቆጥሩታል። እናም ከሱ የመልቀቂያ ማፍረሻ በታች እንግዲህ ለመሸጥ ፈቃደኛ የሆኑ ባርሴሎና ራቲዮን በሚቀጥለው የውድድር ዓመት በቡድን ውስጥም እንዲገኝ ከፈለገ ሙሉን ዋጋ ማሟላት እንዳለበትም ነው የሚነሳው። ፌራን ቶሬስ ለማስፈረም 20 ሚሊዮን ዩሮ እያዘጋጀ የሚገኝ የስፔን ክለብ አለ። ስፔናዊው የፊት መስመር ተጫዋች ተጨማሪ የመጫወቻ ጊዜን ለማግኘት ከባርሴሎና ለመልቀቅም እንዳሰበ ተዘግቧል። ቪያሪያል ለመጪው የክረምት ተጫዋቾች የዝውውር መስኮት ግልጽ ኢላማ አለው። እሱም ፌራን ቶሬስ ነው። ኤልናሲዮናል እንደዘገበው ከሆነ በካስቴሎን የተመሰረተው ክለብ በማርሲ ሚሊያኖ መሪነትም ለባርሴሎና 20 ሚሊዮን ዩሮ ለማቅረብም ተዘጋጅቷል። ቢጫ አለባሾቹ ቡድን የሚያቀርቡት ዋጋ ተጫዋቹንና የባርሴሎና ቦርድን እንደሚያሳምን ይተማመናል። ይህም ደግሞ የፋይናንስ ሁኔታቸውን ለማቃለል ያስችላቸዋል። ቪያሪያሎች ተጫዋቹ ለቫሌንሲያም እያለ እንደሚፈልገው ይታወሳል። ስለዚህም ደግሞ አጥቂው ላይ ያላቸው ፍላጎትም እንዲሁ በአጋጣሚ አይደለም። ማርሲሚሊያኖ በቫሌንሲያ አብረው ከቆየበት ጊዜ ጀምሮ ችሎታውን ጠንቅቆ ያውቃል። እናም ሁለገብነቱ ለክለቡ ጠቃሚ ተጫዋችም ያደርገዋል ብሎ ያምናል። እንግዲህ ፌራን በአጥቂ መስመር ውስጥም በተለያዩ ቦታዎች መጫወት የሚችል ሲሆን ይህም በላሊጋና ና በዓለም አቀፍ ውድድሮችም በከፍተኛ ደረጃ ለመወዳደር ለሚፈልግ ቡድን ምቹ ያደርገዋል። የቪያሪያል የስፖርት ማኔጅመንት ሊያመልጣቸው የማይፈልጉት የገበያ እድልም አድርገው ይመለከቱታል። ለባርሴሎና የፌራን ቶሬስ ሽያጭም በፋይናንሻል መልሶ መዋቅርም ሂደት ውስጥ ከፍተኛ ገቢን ያመጣል። ሆኖም ግን ክለቡ ውሳኔ ላይ ለመድረስ አይቸኩልም። ባለፈው ዓመት መጨረሻ ላይ በካታላን መሪነት የተሾመው ሃንስ ፍሊክ ቡሩን ሚዛናዊ መሆን እንዳለበትም ነው የሚያምነው። እናም ዝውውሩን ከማጽደቁ በፊት የአጥቂ መስመር ጥልቀትን እንግዲህ የሚያመጣ ሌላ ፊርማ ይጠይቃል ተብሎ ይታሰባል። ከዚህ ጋር በተያያዘ በዴኮ የሚመራው የስፖርት ማኔጅመንት ቡድንም ተተኪዎችን ለማምጣት ግዴታ ውስጥም ይገባል ተብሎ ነው የሚታሰበው። በፌራን ጉዳይ ላይ የተጫዋቹ ሁኔታ በእርግጥ አይደለም የቪያሪያል ፍላጎት ቢኖርም አጥቂው ወደዛ መሄድን ግን ስለመቀበሉ እርግጠኛ አይደለም በባርሴሎና ቆይታው አቅሙን አሳይቷል ምንም እንኳን በቡድን ውስጥ የሚጫወተው ሚና አልፎ አልፎ ቢሆንም በሀንስፍሊክ አስተዳደር ስር ባለው አቅም አሁንም ያምናል በተጨማሪም በብሉ ግራና ክለብ መቆየቱ በስፔን ብሔራዊ ቡድን ውስጥም ለቦታው መፎካከሩን እንዲቀጥልም ያስችለባል ተብሎ ነው የሚጠበቀው። የሚቀጥሉት ጥቂት ወራት የዚህን አጥቂ የዝውውር ጉዳይም ቀዶ ጥገና ውጤትም ለመውሰን ወሳኝ ይሆናሉ። ቪያሪያል ተጫዋቹን በጠንካራ የስፖርት ፕሮጀክቱና በማራኪ የኢኮኖሚ ፕሮፖዛል ለማሳመንም ይሞክራል። ባርሴሎናም የእድገት አቅም ያለው ተጫዋች ለመልቀቅም አሳማኝ ከሆነ ይመለከተዋል ተብሎ ነው የሚታሰበው። ፍሎሬንቲኖ ፔሬስ በሻቪ አሎንዞ ላይ ጥርጣሬም አላቸው። ሪያል ማድሪድ የባየር ሌቨርኩዘኑን አሰልጣኝ አንቸሎቲን ለመተካት ምርጥ እጩ አድርገው እንግዲህ ይመለከቱታል። ነገር ግን እርግጠኛ አይደሉም። ሪያል ማድሪድ ዣቪ አሎን ዞን በሚቀጥለው የውድድር ዘመን ቡድኑን ለመምራት ተመራጩ እጩ ስለመሆኑ እርግጠኛ አይደለም። ምንም እንኳን ካርሎ አንቸሎቲን ለመተካት በዝርዝር ውስጥ ከፍተኛ ስም ያለው ቢሆንም በአውሮፓ ውድድሮች ውስጥ በተደረጉ ቁልፍ ጨዋታዎች በሌቨርኩዘን የተገኘው ውጤት በቦርድ ውስጥም በተለይ በፍሎሬንቲኖ ፔሬዝ ላይ ጥርጣሬን ፈጥሯል። የዩሮፓ ሊግ የፍጻሜ ጨዋታን በአታላንታ መሸነፍና በባየር ሚኒክ በቻምፒየንስ ሊግ 16ኛው ዙር ሽንፈት ገጥሞታል። ስለሆነም በአውሮፓ ውድድሮች ከፍተኛ ጫና ያላቸው ሁኔታዎችን ማስተናገድ መቻሉን አጠራጣሪ አድርጎታል። የባየር ሌቨርኩዘን አለቃ ዣቪ አሎንዞ በአሰልጣኝነት ቆይታውም ሳይጠበቅ በቡንደስሊጋው ድንቅ ብቃትን አሳይቶ ሻምፒየን መሆኑ ይታወሳል። የዣቪ አሎንሶ ማራኪ ያጨወት ዘይቤና የቡድኑ የክለቡ የቀድሞ ተጫዋቾች በመሆኑም የነጩን ቡድን ለመምራት ጥውጩ ይደረጋል። ይሁን እንጂ በሳንቲያጎ በርናቢው የሀገር ውስጥ ስኬት ብቸኛው ተፈላጊ ነገር አይደለም። በአውሮፓ ውስጥም በከፍተኛ ደረጃ የመወዳደር ችሎታም ወሳኝ ነው። ዣቪ አሎንሶ እስካሁን ድረስ ሙሉ ለሙሉ ማሳመን ያልቻለበት ውድድር የአውሮፓ ውድድሮች ላይ ነው። የአሰልጣኝ ገበያው ጥቂት አማራጮች ብቻን ለማድሪድ የሚሰጡት የማድሪድ አመራርም አንቸሎቲን ለሌላም የውድድር ዘመን ለማቆየት በከፍተኛ ሁኔታ እያሰበ ነው። የቡርን ውስጥ ውጤት መጥፋት ሲመጣም ጣሊያናዊው አሰልጣኝ ከፍተኛ ጫና በሚፈጠርባቸው አጋጣሚዎች ታማኝነታቸውን በተደጋጋሚ አሳይተዋል። ይህም በክለቡ የውሳኔ አሰጣት ሂደት ውስጥም ወሳኝ ሚናን ይጫወታል ተብሎ ነው የሚታሰበው። ሻቪ አሎንዞ ማራኪ አማራጭ ሆኖ የሚቆይ ሲሆን ማድሪድም እንግዲህ ከበድ ያለ ኃላፊነትን ለመውሰድ ፍቃደኛ አይደለም። በአሁኑ በቻምፒየንስ ሊግም ውጤትና እንዲሁ ደግሞ የገበያው ሁኔታዎችም በከፊል የአሰልጣኙን ሁኔታ መንገድ ይመራቸዋል። ነገር ግን አንቸሎቲን የማቆየት እድሉ አሁንም በጣም ሩቅ እንደማይመስል ነው ዘገባዎች የሚያሳዩት። ባየር ሌቨርኩዘን ፍሎሪያን ቬርትስን እንግዲህ የሚሸጠው ከሆነ ገንዘቡ ሊጠቅማቸው እንደሚችል ይታመናል። የባቫሪያን ዋና አላማ ወጣቱን ኮከብ ከባየር ሌቨርኩሰን ማስፈረም ነው። ባየር ሚኒክ የመጪው የውድድር ዘመን እቅድ ላይ ቁልፍ ውሳኔን ወስኗል። ከኪንግስሌ ኮማን ጋር በመለየት የደሞዝ ቦታን በማስለቀቅና የፍሎሪያን ቬርትስን መምጣት በገንዘብ ለመደገፍ ነው። ከባቫሪያኑ ክለብ ጋር ያለው ኮንትራት እስከ 2027 የሚቆየው ፈረንሳዊው የክንፍ መስመር ተጫዋች ቡርኖ በባየር ሌቨርኩሰን ወጣት ኮከብ ለማጠናከር ለታለመው አላማም ሽያጩ አስፈላጊ ነው። በኬንግስሌ ኮማን መልቀቅ ባየር ሚኒክ የፋይናንስ ሸክሙን በእጅጉ የሚቀነስ ብቻ ሳይሆን ከዝውውሩ ብዙ ገንዘብም ለማግኘት ተስፋ ያደርጋል። በክለቡ ለረጅም ዓመታት የቆየው ኬንግስሌ ኮማን ባየር ሚኒክን በ2020 የቻምፒየንስ ሊግ ፍጻሜ ሲያሸንፍም ግብ ማስቆጠሩና በወሳኝ ጊዜ ፍጥነቱን፣ ሚዛን ጠባቂነቱና ግቦችን በማቅረብም ወሳኝ ተጫዋች ነው። ቦርዶ ከ28 ዓመቱ ተጫዋች ጋር ለመለየት ትክክለኛው ጊዜ ነው ብሎ ያምናል። ከኮማን እንግዲህ በአሁኑ ወቅትም በአመት በአጠቃላይ 17 ሚሊዮን ዩሮ የሚጠጋ ደመወዝም እያገኘ ነው። የአጥቂው ሽያጭ ከ30 እስከ 40 ሚሊዮን ዩሮ ገቢ ያስገኛል። ይህም ዋጋ ከጀርመን እግር ኳስ ተስፋዎች ውስጥም አንዱ የሆነው ፍሎሪያን ቨርትስን ለማግኘት የገንዘብ ድጋፍም ያደርግለታል። የፈረንሳይ ኢንተርናሽናል የወደፊት እጣ ፈንታው ከቡንደስሊጋው በጣም የራቀ ይመስላል። ከሳዑዲ አረቢያ ከፍተኛ ፍላጎትም ታይቷል። እሱን ወደ ቡድናቸው ለመጨመርም እንደ አልናስርና አልሂላል ያሉ ክለቦችም ዝግጁ ናቸው። የሳዑዲ ፕሮሊግ የአውሮፓ ተሰጥኦችን ለመሳብም ከፍተኛ እቅዱን እንደቀጠለ ሲሆን ጥሩ የክፍያ ኮንትራትም ኪንግስሊ ኮመንን ሊፈትነው ይችላል። ሆኖም ግን ሊቨርፑሎችም የተጫዋቹን ሁኔታ በቅርበት ስለሚከታተሉና እሱን ወደ ቡድናቸው ለመጨመርም ሊሞክሩ ስለሚችሉ ፕሪምየር ሊጉን ለተጫዋቹ መዳረሻ ሊሆን ይችላል። በዘንድሮ የውድድር ዘመን የክም ተጫዋቹ 33 ጨዋታዎችን አድርጎ ስድስት ጎልና አራት ኳሶችን አሲስት ማድረግ ችሏል። በ2015 ወደ ባየር ሚኒክ ከደረሰበት ጊዜ ጀምሮ በባየርን ውስጥ ያሳየው ተጽዕኖ ከፍተኛ ነው። በርካታ ዋንጫዎችን ያሸነፈ ሲሆን ሆኖም ግን የቡድኑ መልሶ መዋቅርና ለአዳዲስ ባለተሰጦችም የተሰጠው ትኩረት የኮማንን መልቀቅ ያረጋግጣል። በክረምቱ አሳማኝ አቅርቦት ከመጣ የባቫሪያኑ ክለብ እንዲለቅ እንቅፋት አይሆንም። በተጫዋቹና በቦርዱ መካከል የተደረገው ውይይት ጥሩ ነበር። ኪንግስሌ ኮማን ሁኔታዎችን ስለሚያውቅ ቡድኑን ለመልቀቅም ክፍት ነው። በሚቀጥሉት ወራትም የተጫዋቹ ጣፈንታ ሊታወቅ ይችላል። ይህም በባየር ሚኒክ ውስጥም ያለውን ዘመን ማብቃቱንና የፍሎሪያን ቬርትስን መምጣት መንገድም ይከፍትለታል ተብሎ ነው የሚታሰበው። ጆዜ ሞሪኖ ፌነርባቼ ከቱሪን አንድ ተጫዋች እንዲያስመጡለት ጠይቋል። ፖርቱጋላዊ አሰልጣኝ ፌነርባቼ በመጪው የክረምት የተጫዋቾች የዝውውር መስኮት ማድረግ ያለበት እንቅስቃሴን ኮዲው ጠይቀዋል። ዦዜ ሞሪኒዮ እንግዲህ በፌነርባቼ ባሳየው ብቃትም ፊሊፕ ኮስቲችን ሙሉ በሙሉ እርግጠኛ የሆኑ ሲሆን ተጫዋቹን በቋሚነት ለማቆየት የተቻለውን ሁሉ እንዲያደርጉም ለቱርኩ ክለብ ቦርድም ጠይቋል። ከዩቬንቱስ በውሰት እስከ ውድድር አመቱ መጨረሻ ድረስም ነው የመጣው። ሰርቢያዊው ተጫዋች በፖርቱጋላዊው አሰልጣኝ እቅድ ውስጥም ቁልፍ አካል የሆነ ሲሆን ፌነርባቼ በቋሚነት ለመግዛትም እንዲያስብ በቁም ነገር እንዲያስቡበትም ማድረግ ተደርጓል። ዩቬንቱስ ኮስቲችን በጣም ዝቅተኛ ባገ ጠይቀዋል። ዩቬንቱስ ኮስቲች ጋርም ያለ ብዙ መሰናክሎችም ለመለየት ፍቃደኛ መሆኑን ከጣሊያን የወጡ መረጃዎችም ያመለክታሉ። ተጫዋቹ ባለፈው ክረምትም ለመልቀቅ ፈልገው ነበር። ኮስቲች በክሪስቲያን ዡንቶሊኖና በቲያጎ ሞታ እቅድ ውስጥም አልነበረም። ካልቺዮ መርካቶ እንደዘገበው ከሆነ እስከ 2026 የሚያቆይ ውል ያለው ሲሆን ቢያንኮኔሪዎቹ ከተጫዋቹ ከ5-6 ሚሊዮን ዩሮ ይፈልጋሉ። ኮስቲች በቱርክ ያሳየው ተጽዕኖ ከፍተኛ ሲሆን በሁሉም ውድድሮች 25 ጨዋታዎችን አድርጎ ሁለት ግቦችንና ስድስት አሲስቶችን አድርጓል። በፌነርባች ያሳየው ተጽዕኖ ዦዜ ሞሪኖ ቋሚ ፊርማ እንዲሆንም ጠይቋል። በአሁኑ ሰዓት በሊጓናት ላይ ለመቆየትም እየጠሩ ከሚገኙት የቱርክ ቡድኖች የአሰልጣኙን ፍላጎት ለማሟላት አስፈላጊውን የገንዘብ ድጋፍ ለማድረግ ና የሰርቢያዊውን ተከላካይ በኢስ ሚኒስታን በሁል ቀጣይነቱን ለማረጋገጥም ፍቃደኛ መሆን አለመሆናቸው በቀጣይ ጊዜ መታየት ይኖርበታል ተብሎ ነው የሚጠበቀው። አምስት ክለቦች ጆናታን ዴቪድን ለማስፈረም እየተፋለሙ ነው። ካናዳዊው የፊት መስመር አጥቂ ከሊል ጋር ያለው ውል ስምምነት በክረምቱ ያበቃል። በክረምቱ የዝውውር ገበያ በአውሮፓ ውስጥም በጣም ከሚፈለጉ አጥቂዎች አንዱ የሆነው ጆናታን ዴቪድ እንደ ቁልፍ ተጫዋችም እየታየ ነው። ተጫዋቹ በሊል ያለው ኮንትራት እየተጠናቀቀ በመሆኑ አምስት የፕሪምየር ሊግ ክለቦች አይናቸውን በካናዳዊው አጥቂ ላይ ያደርገዋል። ከቀጣዩ የውድድር አመት በፊትም ለማስፈረም ለመወዳደርም ተዘጋጅተዋል። ሊቨርፑል፣ ማንቸስተር ዩናይትድ፣ ቶተንሃም፣ ቸልሲ ና ኒውካስል ጎል የማስቆጠር ችሎታውና በአጥቂ መስመር ላይ ባለው ሁለገብ ባህሪው ተስበውም ጆናታን ዴቪድን ወደ ቡድናቸው ለመጨመርም ፍላጎታቸውን ገልጸው ነበር። ያለምንም የዝውውር ክፍያ የማግኘት እድሉ በገበያው ውስጥም ካሉት በጣም አስደሳች ተጫዋቾች አንዱ ያደርገዋል። ጆናታን ዴቪድ በፕሪምየር ሊጉ ክለቦች መፈለጉን ቀጥሏል። ባለፉት የውድድር ዘመናት የፊት አጥቂው ለሊል ወሳኝ ተጫዋች መሆኑን አስመስክሯል። ራሱን በፍሬንች ሊጓን ውስጥም ቋሚ ግብ አስቆጣሪ ሆኖ አቋቁሟል። ብቃቱ የእንግሊዝ ክለቦችን ዓይን ምስቧል። በተጨማሪም የአውሮፓ ውድድሮች ያለው ልምድና የጎል አግቢነት አስተማማኝነት ከሚፈልገው የእንግሊዝ እግር ኳስ ጋርም በፍጥነት ለመላመደም ተመራጭ አደርገዋል። መድረሻው እስካሁን እርግጠኛ ባይሆንም በመጪው ሳምንታት መደበኛ ድርድር ይጀመራል ተብሎ ይጠበቃል። ብዙ ክለቦች ለእርሱ ፊርማም ሲፋለሙ፣ ጆናታን ዴቪድ ከምኞቱ ጋርም በተሻለ መልኩ የሚስማማ ፕሮጀክት የመምረጥ እድልም ይኖረዋል። ወደ ፕሪሚየር ሊግ የሚደረገው ዝውውርም የሚሆን ይመስላል። እናም ደግሞ ሁሉም ምልክቶች በክረምቱ የዝውውር ገበያ ውስጥ ከሚታዩ ትልቅ የነዛ ዝውውሮች ውስጥም አንዱ መሆኑን ያመለክታሉ። ሆላንዳዊው ተከላካይ ደንዘል ደንፍሪስ ከኢንተር ሚላን መውሰድ የሚፈልጉ ሶስት ክለቦች አሉ። ሆላንዳዊውን የመስመር ተከላካይ ከጣሊያን እግር ኳስ ለመውጣትም ክረምትን እየጠበቀ ነው። ደንዘል ደንፍሪስ የወደፊት እጣፈንታው በፕሪምየር ሊግ ሊሆን ይችላል። ሶስት የእንግሊዝ ክለቦች አይናቸውን በኢንተር ሚላኑ የመስመር ተከላካይ ላይ አድርገባል። ማንቸስተር ዩናይትድ፣ አርሰናል እና ቼልሲ በሆላንዳዊው ተጫዋች ላይ ያላቸውን ፍላጎት በማጠናከራቸው በመጪው የክረምት ተጫዋቾች የዝውውር መስኮት በጣም ከሚፈለጉ ተከላካዮች አንዱ እንዲሆን አድርጎታል። የፕሪምየር ሊግ ክለቦች የደንዘል ደንፍሪስን ፊርማ ለማግኘት ይፎካከራሉ። ማንቸስተር ዩናይትድ በዛ የሜዳው ክፍል መጥፎ ጊዜን ካሳለፈ በኋላ የተከላካይ መስመሩን ለማጠናከር እየፈለጉ ነው። ኤሪክ ቴንሃክ ሆላንዳዊውን ለዲየጎ ዳሎ ተተኪ እንዲሆንም ብዙ ጊዜ ሞክሮ አልተሳካለትም ነበር። አሁን ሩበን አሞሪም ደንዝል ደንፍሪስን ሊያስፈርም ይፈልጋል። በዚህ ዓመት የተለያዩ ደረጃ ድክመቶችን ያሳየው መስመሩ የበለጠ መጠናከር ስለሚያስፈልግ የደንፍሪስ ፊርማ በማንቸስተርም ወሳኝ ይሆናል። በተጨማሪም የኦልትራፎርዱ ክለብ በሚቀጥለው የውድድር ዘመን ለዋንጫ ለመወዳደር ካሰቡ መሻሻል እንዳለባቸውም ያውቃሉ። በአንጻሩ በአርሰናል ቡድን እንግዲህ በከፍተኛ ደረጃ ተከላካዮችን ለማጠናከር እየሰሩ ሲሆን በከፍተኛ ደረጃ ያለው የቀይ መስመር ተከላካይነት ማግኘት ግን ቅድሚያ የሚሰጠው ጉዳይ ነው። አርሰናሎች በፕሪሚየር ሊጉ ተፎካካሪነታቸውን ያረጋገጡ ቡድን አሁንም ለመፍጠር የተከላካይ ክፍላቸውን ለማጠናከርና ለሚኬል አርቴታ ቡድንም ተጨማሪ አማራጮችን ለመስጠትም ደንዝል ደምፍሪስን እንደ ቁልፍ ሀብት አድርገው ይመለከቱታል። ቸልሲን በተመለከተ የለንደኑ ክለብ ተፎካካሪነቱን ለማደስ በቀይ መስመር ማጠናከሪያዎችን ለማድረግ መፈለጉ እንቀጥሏል። አንዳንድ ተከላካዮችን የማጣት እድላቸው ከፍተኛ የሆነባቸው ሰማያዎቹም ሆላንዳዊውን የማምጣት እድል የረጅም ጊዜ መፍትሄም ተደርጎ ነው የሚወሰደው። ኢንተር ሚላን በተጫዋቹ ላይ የ50 ሚሊዮን ዩሮ ዋጋ የለጠፈበት ሲሆን በዝውውር ፉክክር ውስጥም ሶስት የእንግሊዝ ቡድኖች በመኖራቸው ከጣሊያን እግር ኳስ የመውጣት እድሉ እየጨመረ መጥቷል። በሚቀጥለው የዝውውር መስኮት የደንዝል ደምፍሪስ መድረሻ ለመወሰን የሚቀጥሉት ወራትም ወሳኝ ይውላሉ ተብሎ ይጠበቃል። ኤዲሃው ቡድኑ በጉዳት በመታመሱ ለራሳችን አናዝንም ሲል አጥብቆ ተናግሯል። ኤዲሃው የኒውካስል ዩናይትድ ወሳኝ ተጫዋቾች ጉዳትን ተከትሎ ባሉት ተጫዋቾች ለመጠቀም የሚወሰነ ሲሆን የእሁዱ የፍጻሜ ጨዋታም በቀጣይ በሊጉ ወደ ቻምፒየንስ ሊግ ለመግባት በሚደረገው ፉክክር ውስጥም ለመቆየት ኤዲሃው ባሉት ተጫዋቾች ዓመቱን ለመጨረስ እንደሚገደዱም ተናግሯል። ባለፈው ሳምንት አንቶኒ ጎርደንን በኤፍ ካፕ ዋንጫ በብራይተን በተሸነፉበት ጨዋታ በቀይ ካርድ መውጣቱን ተከትሎም ማክ ፓይሶቹ ሶስት ጨዋታዎች ላይ ጎርደንን የማያገኙት ሲሆን በጥቂት ቀናት ውስጥም ሌላ ሁለት ተጫዋቾችን አጥተዋል። ሉዊስ ሆል በቁርጭምጭሚት ጉዳትና ሴቨን ቦትማን በጉልበት ጉዳት ምክንያት እንግዲህ ቀዶ ጥገና እንደሚያስፈልገው ታውቋል። አንቶኒ ጎርደን ለሶስት ጨዋታዎች በቅጣት ምክንያት አይገኝም። ቦትማን ከስምንት ሳምንታት በላይ ከሜዳ የሚርቅ ሲሆን ሉዊስ ሆልም ረዘምላለ ጊዜ ሜዳ ላይ አይገኝም። እነኚህ ተጫዋቾች እንግዲህ ከዌስትሃም ጋር በፕሪምየር ሊግን ባደረጉት ጨዋታ ላይ አልነበሩም። እንዲሁ ደግሞ በመጪው እሁድ ከሊቨርፑል ጋር በሚደረገው የካራባውካፕ የፍጻሜ ጨዋታ ላይ ሦስቱም ተጫዋቾች አይኖሩም። ኤዲ ሀው ሲናገር በሚቀጥሉት ጥቂት ሳምንታት ውስጥ ስኬታማ የመሆን እድል እንዲኖረን አዎንታዊ ነገር ባሉት ተጫዋቾች ማምጣት አለበት። ለራሳችን ስለምናዝን ምንም ጥያቄ የለኝም። ራሳችንን እናምናለን፣ እናም ደግሞ በቡድኑ እናምናለን። እንዴት እንደምንጫወትና እንደምንሰራ እናምናለን። በተጫዋቾች ባህሪ አምናለሁ። በእርግጥ ልዩ ቡድንና ልዩ ተጫዋቾች ስብስብም እንዳለን እናምናለን። ስለዚህም ሁላችንም አመቱን በስኬት ለማጠናቀቅም መዘጋጀት ይኖርብናል ሲልም ጭምር ነው። ኤዲ ሃው እየተናገረም የሚገኘው ሌላኛው የሚነሳው ሐሳብ ከብራይተን ጨዋታ በኋላ ለአርባ ስምንት ሰዓታት በጣም ከባድ ስሜት ውስጥ ነበረን። ነገር ግን ሁሌም አዲስ ቀንና ተመሳሳይ ሁኔታን የመመልከት አዲስ መንገድም አለን። እኔም እንደዚያ እመለከተዋለሁ። ለችግሮች መልስ ማግኘት እንችላለን አሁንም የበለጠ ጠንክረን መፋለም እንችላለን ሲልም ነው የተናገረው። ለኤዲሃው ጥሩ ዜና ዥዌል ሊንተን ከአንድ ወር የጉዳት ዜና በኋላ ለመጀመሪያ ጊዜ ለመጫወት መዘጋጀቱ ነው። ይህንንም የጎርደን ቦታ ሊሞላለት ይችላል። ዥዌል ሊንተን በግራ በኩል መጫወት ከሚችሉ ተጫዋቾች አንደኛው ነው እና ደግሞ ለእኛ በጣም ጥሩ አድርጎልናል። ስለዚህ መመለሱ ለእኛ አዎንታዊ ነገር ነው ሲል ይናገራል። ባለፈው እሁድ በጣም የሚያስደስተው ነገር ብራይተን ጨዋታ ላይ እንግዲህ መመለሱ ነው። አሁን ላይ ወደ ብቃቱ ይመለሳል ብዬ አስባለሁ። በጉዳት ምክንያት ምንም አይነት ችግር ያለበት አይመስለኝም። የሱ መመለስ ትልቅ ነገርም ይፈጥረልናል ሲል ነው ኤዲሃው የተናገረው። አሊሃንድሮ ጋርናቾ በክረምት ማንቸስተር ዩናይትድን ይለቃል። አርጀንቲናዊው ኢንተርናሽናል የክም ተጫዋች የሩበና ሞሪም የመጪው የውድድር ዘመን እቅድ አካል አይደለም። የአሊሃንድሮ ጋርናቾ የወደፊት ጣፈንታ ተወስኗል። አርጀንቲናዊው የክም ተጫዋች በመጪው የክረምት የዝውውር መስኮት ከማንቸስተር ዩናይትድ የሚለቅ ሲሆን መዳረሻው አትሌቲኮ ማድሪድ ሊሆን ይችላል። የማድሪዱ ክለብ ከተጫዋቹ ጋር በቃል ስምምነት ላይ ለመድረስ ነገሮችን መጀመራቸው የተሰማ ሲሆን ጋርናቾ ወደ እንግሊዝ ከማቅናቱ በፊት በእግር ኳስ ውስጥም የመጀመሪያ እርምጃ ወደ ወሰደበት ክለብም በክረምት ሊመለስ ይችላል። ዙጉሩ የዲዬጎ ሲሞኔን የፊት መስመር ለማጠናከር ጋርናቾን ዋና ተመራጭ አድርገዋል። ይህም ዝውውር በግራ መስመር ከሁሊያን አልቫሬዝ ጋር በማጎልበትም ሌላው የአትሌቲኮ እቅድም ቁልፍ ተጫዋች ነው። ማንቸስተር ዩናይትድ ጋርናቾን ለመልቀቅ ወስነዋል። ጋርናቾ ለሩበን አሞሪ ማጫወት የሚሆን አይመስልም። በተጨማሪም የእንግሊዙ ክለብ ቦርድም የፋይናንስ ችግር እያጋጠመው ሲሆን የአካዳሚ ምርቆቹን ለመሸጥም የወሰነ ሲሆን ከአርጀንቲናዊው ሽያጭም ወደ ሀምሳ ሚሊዮን ዩሮ የሚጠጋ ክፍያን ይፈልጋሉ። የጋርናቾ የሽያጭ ሁኔታን በተመለከተም የተለያዩ ሀሳቦች ይነሳሉ። ገንዘብ ለቡድኑ መልሶ ግንባታም ሂደትም ይውላል ተብሎ ነው የሚጠበቀው። ቁልፍ ፊርማዎችንም ለማድረግ ተጨማሪ እድሎችን ይሰጣቸዋል ተብሏል። በማድሪድ ጋር ናቸው ሲሞኔ ለሚጫወተው አራት አራት ሁለት ፎርሜሽንም ተስማሚ ሆኖ ይታያል። የ20 ዓመቱ የክንፍ ተጫዋች በዚህ ሲዘን በማንቸስተር ዩናይትድም ጥሩ ብቃቱን አሳይቷል። በ42 ጨዋታዎች 8 ጎሎችን ሲያስቆጥር ሰባት አሲስቶችን አድርጓል። የእንግሊዙ ክለብ ቡርኖን በማዋቀር በተጫዋቹ ሽያጭ ገቢ ማግኘትም ስላለበት የሱን መልቀቅም የማይቀር ይመስላል። ጋርናቾ ወደ አትሌቲኮ መሄድን ወደ አትሌቲኮ ማድሪድ መሄዱ በህይወት ውስጥም ትልቅ ለውጥን የሚያመጣ ሲሆን ይህንንም የመሪነት ሚናውን የሚያስገኝለት ቡድን ውስጥም ለመመስረት እድልን ፈጥሮለታል። የማድሪዱ ክለብ በወጣትና ጥራት ባለው ተሰጥኦ ፕሮጀክቱን አጠናክሮ በመቀጠል የመጪው ጉጉት ካላቸው ተጫዋቾች ጋርም በቅርብ ጊዜያት ውስጥ ለውጥ ማምጣት እንደሚፈልጉ ጭምር ዘገባዎች እያሳዩ እንደሚገኙ ነው የወጡት መረጃዎች የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖረው ደግሞ የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርት የመረጃዎችን አካተን በስፋት የምንገናኝ ይሆናል። በነገ ፕሮግራማችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁን በአክብሮት ተመኘው።